ፕሮቴስታንት እምነት ተከታዮች ሙስሊሞች ላይ ከፍተኛ ድብደባ መፈጸማቸውንም ተገልጿል። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁል ሰላም ነው አልሐምዱሊላ። ሁለት መረጃዎችንም ይዤ ወደ እናንተ መጥቻለሁ። ይህንን መረጃ በጣም አሳሳቢ ጉዳይ ስለሆነ ለሁሉም ሼር አድርጋችሁ እንድታደርሱልኝ በትህትና ጠይቃችኋለሁ። በቅድሚያም ሀዲያ ዞን የተከሰተውን ክስተት ነው የማጋራችሁ ሰዎቹ በሀዲያ ዞን አንብቾ ጎዴ ሙስሊሞች ላይ ከፍተኛ ድብደባ መፈጸሙንም ተገልጿል። ይህም ድብደባ የተፈጸመባቸው በሀዲያ ዞን ሌሞ ወረዳ ዋቻሞ ዩኒቨርሲቲ አቅራቢያ አንብቾ ጓዴ ላይ የፕሮቴስታንት እምነት ተከታዮች በመስጂዱ አጠገብ ቸርች ካልሰራን በሚል ምክንያት ሙስሊሞች ላይ ድብደባ መፈጸማቸው ከስፍራው የደረሰ መረጃ ያመለክታል። እንደምትመለከቱት ከመጀመሪያ ጀምሬ በ በቪዲዮ አያይሼ እንዲሁም የተለያየ ፎቶዎችን በምስሉ ላይ እንደምትመለከቱት እነዚህ ዱላ ተሸክመው ሙስሊሞችን እየደበደቡ ያሉ የፕሮቴስታንት እምነት ተከታዮች ነው። ምክንያቱም ደግሞ ዋቻሞ ዩኒቨርሲቲ አቅራቢያ አንብቾ ጎዴ ላይ ከመስጂዱ አቅራቢያ ቸርች ካልገነባን በሚል ምክንያት ከዛሬ ሶስት ዓመት በፊት ጀምሮ ሙስሊሞች ላይ ትንኮሳ ሲፈጸምባቸው እንደቆየም ጨምረው ተናግሯል ማለት ነው። የሚገርማችሁ ነገር በትላንትና ዕለት ማያዚያ ማለትም ቀን 2217 ዓም በጸጥታ አካላት ጭምር በመታገስ ከመስጂዱ አቅራቢያ በህግ ከተደነገገው ቦታ ውጭ ቸርች ካልገነባን በሚል ሁከት መፈጸማቸውና ሙስሊሞች ላይ ከፍተኛ ድብደባ እንደተፈጸመባቸው ነው እየተገለጸው። በሚገርማችሁ ሁኔታ እነሱ እያደረጉ ያለው ሁሉንም ነገር በሃይል እንዲሁም ደግሞ በጸጥታ ሀይል ታጅበው ነው ይህንን ነገር እያደረጉ ሙስሊሙ ሀሳብ እየደበደቡ የፈለጉትን ነገር ያሻቸውን ነገር እያደረጉ ያሉት። ከዚህ ቀደም ከዛሬ ሶስት አመት በፊትም ቸርቹ በመስጅዱ አጠገብ እንዳይሰራ እገዳ ተደርጎበት እንደነበረ የተገለጸ ሲሆን በትላንትናው ዕለት ግን በጸጥታ አካላት በመታገዝ ሙስሊሞቹ ላይ ድብደባ በመፈጸም ለመገንባት መሞከራቸውም ነው እየተገለጸው። እነዛ ሙስሊሞችን ደብድበው ግን በኃይል እዛ መስጅዱ አጠገብ ቸርቻቸውን ለመገንባት ነበር ጥረት ሲያደርጉ የነበረው። እንግዲህም በተመሳሳይ የሀዲያ ዞን እስልምና ጉዳዮች ምክር ቤትም በዛሬው ዕለት ከዞኑ መስተዳደር ጋር ውይይት እያካሄደ እንደሚገኝም የተገለጸ ሲሆን በጉዳዩ ላይ የመጅሊሱ ኃላፊዎች አነጋገር ተጨማሪ መረጃዎችንም የምናደርሳችሁ ይሆናል። ይህንን መረጃ ለሁሉም ሼር እንድታደርጉ እንጠይቃችኋለን። ምክንያቱም የሀዲያ ሙስሊሞች በአሁን ሰዓት ላይ ድረሱልን እያሉ ጥሪያቸውን እያስተላለፉ ይገኛል። በአሁን ሰዓት ላይ ከጎናቸው እንሆንና ቪዲዮውን በቻልነው መጠን ሼር እያደረግን የሚመለከተው አካል ጉዳዩን ቀርቦ እንዲያነጋግርና ና ለጉዳዩ መፍትሄ እንዲሰጠው ሁላችንንም የበኩላችንን እናደርግ። እነዚህ ፕሮቴስታንት ፕሬዚዳንቶች ህጅ ሆኖ በጣም ጠግቧሉ ምክንያቱም ያጠገባቸው መንግስት ነው። መንግስት ከነሱ ጎን ነው። እንግዲህ መንግስት ከነሱ ጎን ሆኖ ነው የነሱን ያልሆነ ንብረት ላይ ቸርቻችን እንገንባለን ብለው በድፍረት መጥተው፣ እንዲሁም ከጸጥታ ኃይሎች ጋር ታግዘው እዛ ጋር ሆነው እንትናቸውን ይሄ ምንድነው? ቸርቻቸውን እየገነቡ ያሉ፣ እንዲሁም ደግሞ ሙስሊሙን ማህበረሰብ እየደበደቡና እያሰቃያሉትና የሚመለከተው አካል እንዲደርስና መፍትሄ እንዲያገ ያገኙ ሁላችሁም የበኩላችንን እናድርስ። ወደ ሌላኛው መረጃ ያመራችኋለሁ። ወደ ሌላኛው መረጃ የሳመራ እጅግ በጣም ደስ የሚል መረጃ ነው። ራህማ እስላማዊ ድርጅት በንጽጽር ላይ ለሚሰሩ ተቋማትና ግለሰቦች የእውቅናና የምስጋና ሰርተ ክፌትም አበርክቷል። በፕሮግራሙ ላይም ለኡስታዝ ሁሶ አህመድ ወይም ደግሞ በሶሻል ሚዲያ ስሙ የምናውቀው ሁሱ ነኝ የሽኝት ፕሮግራምም ተደርጎለታል። ሁሱ ታውቃላችሁ። በዚህ ጊዜ ኢትዮጵያ ነበረ አሁን ደግሞ ያው የሽኝት ፕሮግራም ተደርጎለት ወደሚኖርበት ዱባይ ለመሄድ የሽኝት ፕሮግራምም ተደርጎለታል። በዛም ዙሪያ ደግሞ ራህማ እስላማዊ ድርጅት በነጸጸር ዳዋ ላይ ተሰማርተው እየሰሩ ለሚገኙ ለእነ ኡስታዝ አቡ ሀይደር፣ ለኡስታዝ ወሂድ እንዲሁም ሂዳያ እስላማዊ ማዕከልን ጨምሮ ከ18 በላይ ለሆኑ ተቋማትና ግለሰቦች የእውቅናና የምስጋና ሰርተክፌትም አበርክቷል። ማሻላ እጅግ በጣም ደስ የሚል ነው። በኤልጌል ሆቴልም በተካሄደው የእውቅና ፕሮግራም ላይ በንጽጽር ዘርፍ የሚሰሩ ዳኢዎችን ጨምሮ ታላላቅ መሻኮችም ተገኝተው መልእክታቸውንም አስተላልፈዋል። ከነዛ መካከልም ደግሞ ሼክ ሰይድ አህመድ ሙስጠፋ በፕሮግራሙ ላይ ተገኝተው ባደረጉት ንግግር ራህማ እስላማዊ ድርጅት ሙስሊም ላልሆኑ ግለሰቦች የእስላምን ብርሃን ለማሳየት እያደረገ ያለውን አስተዋጽኦ አድንቀው ሰዎች በግል ከመንቀጻቀስ ይልቅ ተቋምን ገንብተው የሚያደርጉትን የደዋ እንቅስቃሴ ትልቅ ውጤት እንደሚያመጣም ተናግሯል። በፕሮግራሙ ላይም ራህማ እስላማዊ ድርጅት በከተማ ላይ በደዋ ትምህርት ትምህርት ቤት እንዲሁም ደግሞ ደዋ እና በገጠር ቦታዎች ላይ የሚደረገውን የደዋ እንቅስቃሴ የሚያሳይ ዶክመንተሪ መቅረቡን ነው የተሰማው። በዚህ አጋጣሚ ደግሞ ኡስታዝ ሁሴን አህመድ ወይም ደግሞ በማህበራዊ ሚዲያ ስሙ የምናውቀው ሁሱ በማህበራዊ ሚዲያ ላይ ሰዎችን ወደ እስላም በመጣራት እያደረገ ላለው የደዋ እንቅስቃሴ የምስጋናና እውቅና ሰርተፊኬት እንዲሁም የሽኝት ፕሮግራሙ ተደርጎለታል። በመጨረሻም ደግሞ እጅግ በጣም ደስ የሚለው ነገር ቢዌይድ ቴክኖሎጂ ለኡስታዝ ሁሴን ወይም ደግሞ ለሁሱ ሎጎና ብራንዲግ ያበረከተ ሲሆን ወደፊት እስላም ላይ ለሚነሱ ጥያቄዎች ምላሽ እንዲሆንም ሁሱ የተሰኘ ድህረ ገጽ እንደሚዘጋጅም እንደሚሰራለትም በዝግጅት ላይ ተገልጿል ማለት ነው። ይህ በጣም ደስ የሚል ነው። በጣም የሚበረታታ ነገር ነው ታቃላቸው። በንጽጽር ላይ ያሉ ወንድም እህቶቻችን የሚሰሩትን ስራ እጅግ በጣም የሚበረታታ ነው እንደዚህ ደግሞ እውቅና ሲሰጣቸው እንዲሁም የምስጋና ሰርተፊኬቶች ሲሰጣቸው እንዲሁም ደግሞ የራሳቸው የሆነ እንትን ድህረ ገጽ ሲሰራላቸው በጣም ለብዙዎች ትምህርት እንዲሆን በጣም እንዲበረታታም እንዲሁም ደግሞ ትምህርት ለብዙዎች እንዲያገኙ ይሆናል ማለት ነው። በፈለጉት ድህረ ገጽ ገብተው እነዚህ ንጽጽር የሚሰሩ ሰዎችን ማግኘት ይችላሉ። የሌላ እምነት ተከታዮች የሚያነሷቸው ጥያቄ እዛ ጋር ስለሰፈረ ጥያቄያቸው ምላሽ ማግኘት ይችላል ማለት ነው። እጅግ በጣም ደስ የሚል ነው። እንደዚህ የሚያደርጉ እህት ወንድሞቻችን ደግሞ አላህ ይስጣቸው። ይህ እዚህ ውስጥም ደግሞ ንጽጽር ገብተው ንጽጽር ውስጥ ገብተው የሚያስተምሩ ያንን ነገር አሳምነው ሰዎችን ወደ ብርሃን ሲጠሩ የሚውሉ እህቶቻችን፣ ወንድሞቻችን ደግሞ ምስጋና ይጋባቸዋል። በጣም እናመሰግናለን። ያው እያየን ያለው ነው ነገር በተለይ ቲክቶክ ላይ እንደዚህ ንጽጽር የሚሰሩ እህት ወንድሞቻችን እያደረጉ ያሉት ነገር ነገር አጃይብ የሚያስብል ነው። እስላም ጠል የሆኑ ሰዎችን እስልምና እንዲቀበሉ እያደረጉ በትህትና በስርዓት እያስተማሩ ወደ እስልምና ወደ ቀጥተኛው መንገድ ወደ ተፈጠሩበት መንገድ እየመሩ ስለሆነ በዚህ አጋጣሚ እናመሰግናቸዋለን። እና ተመልካቾች ስትከታተሉት የነበረው መረጃ ይህን ይመስላል። በሌላ ጊዜ በሌላ ቪዲዮዎች ተመልሰን እስከምንገናኝ በያላችሁበት ሰላም ሁኖልኝ። ወሰላሙ አሊኩም ወራህመቱላህ ወበረካቱ።